አማስሩ ወሰዱሱ ለካቲዝ በዛት ለት አይረፍ ሩሲያ ብሬ መታሰቢያው ነው በረከቱ ተጋራት ነው። እዚህችም እለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አማስሩ ወሰሙኑ ለወርሀ ግንቦት በዛት ለት ወረደ መንፈስ ቅዱስ በራቅሊጦስ ላይ ለሐዋርያት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ትንሣኤው ከትንሣኤው በአምሰኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተ በአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም የእውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኝውን ይኸውን መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንና የምናናገረውን ልብ ያስደርገን ዘንድ ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁ ጣፋጭ መዓዛ ሸተቱ። የተከፋፈሉ የእሳት ላንቃዎችን በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን አርባ ቀን ጾሙ። ሁለተኛ በሐዋርያት ሥራ መጽሐፍ በዓለ ሀምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ ያውሎ ነፋስ ድምፅ መጣ። ተቀምጠውም የነበሩትንም ቤት ሁሉ መላው የተከፋፈሉ የእሳት ልሳኖችም ታዩቸው በእያንዳንዳቸውም ላይ የተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ተና ይናገሩ ጀመር መንፈስ ቅዱስ ሲናገሩ ዘንድ እንደሰጣቸው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም የሚኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋል እና። ተደንቀውም በድንጋጤ እንዲህ አሉ። እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የላሜጤም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔር ገናናነት በቋንቋዎችን ሲናገሩ እንሆን እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ፣ እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል አሉ። ጴጥሮስም ከአስራ ሁለቱ ጋራ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን ቃሎችንም አድምጡ። ለእናንተ እንደመሰላችው እነዚህ የሰከሩ አይደሉም ከቀኑ ሶስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩቤል የተባለው ነው። እግዚአብሔር አለ በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈስ ያሳድራለሁ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጐበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ህልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጥስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትህንም ስጠኝ፣ በጽኑ መንፈስህም አጽናኝ፣ ለዝንጎች ህግህን እንዳስተምራቸው። ሁለተኛም መንፈስህን ትልካለ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ የአዋሃደኝ ሕይወቴ የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን የእግዚአብሔርንም አመት የተመረጣ ለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔም ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔም እሰጣችሁ ሰላም ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ ሄዳለሁ፣ ወደ እናንተም ተመልሼ መጣለሁ እንዳልኳችሁ ስማችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ። እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ በመጀመሪያ ከእኔ ጋር ትኖራላችሁና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኵራቦቻቸው ያወጧችኋል። ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ከያልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣም፣ እና ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሷ አይናገርምና የሚያመጣውንም ይነግራችኋል። የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል። ከእኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የእኔ ገንዘብ ነውና ስለዚህ ከኔ ገንዘብ አድርጎ ይነግራችኋል። ልካቸው አልኳችሁ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ወደ አብ እሄዳለሁና የሚለን ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፦ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ ታዮኝም ደግሞም ጥቂት ጊዜ አለ ታዩኝ አላችሁ ስላልኳችሁ፣ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ፣ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን አዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ስፍራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ ስታጠምቋቸውን በስም አብ ወወልዶ መንፈስ ቅዱስ በሉ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸራ አባቱ ጋራ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋራ ጌትነት ክብርና ምስጋና ይሁን ለዘላለሙ አሜን። ሰላም ለልደትከ ጰራቅሊጦስ ዓለም አባገአት ስማበ ተገድፋ

እምነዱ እስተሃተኔ ደቂቅ አበተ አለዱ ኪያሁ መንፈስ ነሲኦም ለላሃዱ ሐዋርያት ለሰኪበ ለሰቢክ አይጉራተ ዓለም ኦዱ ወሰማይ ትኒ ለህማም ነገዱ በዚች ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበር። አስራ አራት ዓመትም በሆነው ጊዜ እግዚአብሔር ጸጋ አነሳሳችው፣ በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የአብርሃምን ምሰሶ አየ ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄዶ ከዚያም በኋላ ያ የብርሃን ምሰሶ አየ ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄዶ ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና፣ ልጄ ወይ እወቅ ስለ አንተ ልብሱን ቀዶ አባትን አየሁት፣ እርሱም ያዝናል፣ ያለቅሳል። ተመልሰ የአባትን ልብ ልታጽናና ይገባሃል። የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ገአርጊም ደንግጦ አንድ ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙርም ሊሆን አይችልም ብሏል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስተን ሆኖ ተበተነ። አባ ገአርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርን መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባር ይሆን ገዳም እንደደረሰ አባ ጋአርጊ ከአንድ ጻድቅ ሰው መነኩሴ ጋራ በዚህ አስራ አራት ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው። ስጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህም በኋላ ሊሰራው የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ፣ ከአራት ሰዓት እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ፣ በቀረው ሌሊት እስኪነጋ ተግቶ እንዲጸልይ በዚህ ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻው ሊኖር ወዶ ከጫካ ውስጥ እየተመላለሰ ሁለት ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም እንዳደረሳቸው እርሷ አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነው ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያችም ዋሻ በግቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት ሰላምታም ሰጥቷቸው አጽናንቷቸው ከአርሳቸው ዘንድ አረገ። በዚያችም ጌታን በወረደባት መስኮት ብርሃንን አዩ። እስከ ዛሬም የተከፈተች ሁና ትኖራለች። እሊ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶቹ የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ ብርሃም ጥር ሁለት ቀን አረፈ። ከእርስ በኋላም የከበረ አባ ጋአርጊ በዚህ በግንቦት ወር በ አስራ ስምንት ቀን አረፈ። መላ ዕድሜውም ሰባ ሁለት አመት ሆነ። በአለም 14 አመት፣ በምንኩስና 58 አመት ነው። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከኛ ጋራ ትሁን ለዘላለም አሜን። ሰላም ለጋርጂ ባዲ ገመሪያት ውስተ ተታድ ተሐግ ድህረ አምደ ብርሃን መርሆ ፍኖ ተፈለግ ከማአለበወ መልአክ ኩነኔ የስርዓት ወህግ ፈጸመ ገድሎ ምስለ አብርሃም በደርግ ውሳጤ በአት በስማ ዘስማ በግቢክ። በዚችም ዕለት የሰማይት ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ለዘለዓለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። በዚችም ቀን ኃይለኛ ተጋዳይ ቅዱስ የስድሮስ በሰማይትነት አረፈ። በዚችም ቀን ቅዱስ የስድሮስ ጋራ ከቅዱስ የስድሮስ ጋራ ስምንት መቶ አምስት ሺህ ሰባት ሰዎች በሰማይትነት ሞቱ። በረከታቸውም ትድረሰ ለዘላለሙ። በዚችም ዕለት የዓለም ብርሃን የሆነ አባይ ወሴፍ አረፈ። በዚችም ዕለት የከበረ አባት አባብዩ አብየ ጊዚ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብቶ ከዘንሌቴ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይ ተጻድቃን ወመላይ ትጓ እንደና ግላዲዮ መነኮሳት የራን ባርኩ ባርኮ ጉባኤዛቲ መካን እስከ አረጋዊ ልሂቆኖስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርሶ ለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰም አቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ የማህረን ኢየሱስ ክርስቶስ ተአምሪው ለቅዱስ ጊዮርጊስ ሰማይት ጸሎቱ በረከቱ ያሉ ምስለኩልን ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ የኖርና ሰማይቱ ቅዱስ ጊዮርጊስ ያደረገው ተአምር ነው። በአግባራ አውራጃ በሊቀ ሰማይት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድ ላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጡ አርኩሰትን ፈጸመ የሚሉ አሉ። ከማቃጠሉ በቀርስ ይህንን አላደረገም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጥኖስ የተሰኘ ንጉሳችን ዘራያ ይቆብ ይህንን በሰማ ጊዜ በተወዳጅ ልጇ በእመቤታችን ወላዲታ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘሪያ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦርነት ሰራዊት ውስጥ ታየ። ከኋላም ሁኖ ይነዳቸዋል፣ ደግሞም ከፊታቸው ሁኖ ያሮጣቸው ነበር። ከንጉሳችን ዘሪያ ያዕቆብም አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከልም ጦርነቱ በርቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሀል ወድቆ ሞተ። ከሰራዊቱም መሃል ብዙዎቹ ከበድላይ የልቡ ትቢት የተነሳ ክፉኛ አሟሟትን ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመነ መንግስት ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመንም ሆሎፎርኒስም እንደተዋረደ በድ ላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘሪያ ያይቆ በእመቤታችን ቅድስት ድንግል ማርያም ኃይልና በሊቀ ሰማይታት ቅዱስ ጊዮርጊስ ተራዳይነት የአረማውያን ሬሳ ምድሩን እስኪሞላ ድረስ ድል አደረጋቸው። ምድር በደማቸው ተናወጠች። የሞቱትና የተማረኩትን ብዛት ቁጥር ለመድረስ አይቻልም። የተማረከው ገንዘባቸውም፣ ጌጣቸውና የፈረሶቻቸውን ጌጥ፣ የጦር መሳሪያቸው ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥቴ የገባውን የራሳቸውና የፈረሶቻቸው ጌጥ በየአይነቱ ሊናገሩ የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን አረማውያንን በሚዋጋበት ጊዜ አረማውያን ራሳቸውን በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀሰማይታት ቅዱስ ጊዮርጊስ ተዋጋልን ብለው መሰከሩ። ክርስቲያኖችም ደግሞ ሊቀሰማይታት ቅዱስ ጊዮርጊስ ረዳን አሉ። በዚያም የጦርነት ቀን ሌሊቱን ሊቀሰማይታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት።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

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ